እውነት ለመናገር ግን በሴት ልጅ ይህን ያህል ግፍ እና ይህን ያህል ጨዋታ በእውነት በጣም ነው የሚሰብረው፣ ማለት ነው አንዳንዴ፣ በየዋነታችሁ ሰው ይገባና እናንተን ለመጉዳት ይሞክራል ማለት ነው። እግዚአብሔር አይጉዳ እንጂ ሰው ጎዳ አልጎዳ እየትማ ያደርስም። ሰላም፣ ሰላም፣ ውድና የተከበራችሁ አድማሽ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድራሽዋ እንደ ሰማይ ኮከብ ቪዚት ትርፍ በሊ በየትኛው ማለም ክልል ያላችሁ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ለምት ለምታበረታቱኝ እግዚአብሔር ይስጥልኝ እግዚአብሔር ያ ክብርልኝ ከልብ አመሰግናለሁ ማለት ነው። በሚቀጥ በመቀጠል ይያላችሁ የመጣሁት እንግዲህ እቺ እህታችን የምታውቋት ወይም የምታያት በዱባይ ዱባይ ኤሚራት ውስጥ የምትሰራ ከሰው ቤት አውቶ ወደ ራሷ ስራ ያሰማራት እንግዲህ ይሄ ባለትዳር ታምሌት ላይ የምታዩቸው ማለት ነውና፣ አንዳንዴ ምን አለ መሰላችሁ፣ በህይወታችሁ ውስጥ ብዙ ውጣ ውረዶች አሉ። ግን አንድ ሰው ይህን ያህል ሁሉ ጥግ በህይወነት እየተጠቀሙ የሚጎዱ ለምሳሌ እንደ ፋሲካ ፋሲካውን፣ ያች ሴት እንዴት ነው ያደረገሻት? አንድ ሺህ ብር ስታበድራት አንድ ሺህ አምስት አድርጋ ትሰጣታለሽ አንድ ሺህ አምስት ስታበድራት ሁለት ሺህ ብር መጀመሪያ በደካማ ጎናችሁ ይገባና የሌለ ኦቨር ብር ያሳዩና መጨረሻ ላይ የናንተንም ጥርቅርቅ አድርገው ይዘው የሚሄዱ አንዳንድ ባለየ ሴትም ወንዶች አሉ ማለት ነው እና ይሄ ልጅ አሁን እንዴት ነው ያደረጋት መሰላችሁ እህታችን ዱባይ ከሄደሽ ሶስት አመቷ ነው እንደ ማንኛውም የሰው ቤት መኖሪያ ቤት እየሰራች በጣም ቲክቶክ ትጫወታለሽ፣ ትዝናናለሽ። እና ከዛ እንግዲህ ሚስቴ ነሽ ጓደኛ ብሎ ያው ማንኛቸውም የሰው ህይወት ትዳር ህይወት ይናፍቃልና የአንድ ልጅ እናት ናት። በህፃነቷ እንግዲህ ወልዳ የአንድ አመት ህፃን ልጅ ነው ጥላ የሄደሽ። ከዚህ አዲስ አበባ የምትረዳቸው እህትም ልጅም አላት። እሱን ጥላ ነው እንግዲህ የሄደሽው ማለት ነው። እሱ ደግሞ በቃ ጓደኛ ሚስቴ አረግሻለሁ ብሎ ነው እንግዲህ እንትን የቀረባት ማለት ነው። ከዛ ከሰው ቤት አውቶ መኖሪያ ፍቃድ ጉድበል ጎንደር መኖሪያ ፍቃድ አበጀላት፣ ሰራላት ከዛ ከዛ አስወጥቶ ፑቲክ ከፈተሽ ያው ተበድሮም በእሷም በእሱም አድርጎ ከፈልንት ተከፈተ ያነ እንግዲህ ያው አንዳንዴ በዚህ ቢጎዳት እንግዲህ ደግሞ የሚጠቅማት ነገር መታወቂያ ስላስወጣላት የሁለት አመት የመኖር እድል ስላላት፣ ከዛም በኋላ ደግሞ በሁለት አመት እንግዲህ ምርጥ ኢትዮጵያውያን ስላሉ እነሱ ደግሞ ያው መኖሪያ ፈቃዷን ደግሞ እንደሚያሰሩላት በተረጋገጥ የታየ ነውና ከዛ ምን አደረገ? የሚሸጠውን ብር እንዳለ ገቢ ወደሱ ያደርጋል። ኦርደር ያደርግላት ነበር። ኦርደር እያደረገ ሲልክላት እንደገና እሷ ደግሞ የሸጠሽውን በሙሉ ብር በእሷ ስም እየተበደረ እንዲያውም አንዷ 18000 ድራሃም ሰጥተዋለች አሉ። ያ 18000 ድራሃም አንደው ወደ ባንክ ፊት ልክ እውነት 18000 አስባችሁታል? እንግዲህ ስንት ሚሊዮን የሚሆን ማለት ነውና? ያንን ብትልክ ወደ ሀገሯ ማን እንደሷ አልሆነም። ለነገሩ ወጣ መረደ ያንን ሁሉ እንግዲህ ግሌት ሊት ታድርጎ ሚስት እያለው ልጅ እያለው ጉዱ ሲወጣ ስለ እኔ ሂስትሪ ልንገር ለወደፊት ህይወታችን በኋላ የት ነበር ምናምን እንዳትለይ ብላ ስትጠይቀው በሰው መሀል እኔ ስላንቺ ሂስትሪ መስማትም ማየትም አልፈልግም ይላል። ከዚህ ላይ ጥርጣሬ ገባ። እዚህ ላይ ጥርጣሬ ሲገባ እንግዲህ ማጥናት ሲጀመር ሚስትና ልጅ እንዳለው ተረጋገጠ። ሲቀጥል ደግሞ የሷ ዜሮ አምስት ሳንቲም ባዶዋን አስቀርቶ እንግዲህ ያላት ልብስ ብቻ ኦርደር የተደረገላት ልብስ፣ ከዛ እንግዲህ እነ ቲጂ ሂደው እነ ሳራ ሂደው ያለን ልብስ አሻሽጠው ቤት መቀየር እንደምትፈልግ ቤት ደግሞ ከእጇ ላይ ብር እንደሌላት፣ እንግዲህ ውድ ኢትዮጵያውያን እንግዲህ ያው አብዛኛው ጊዜ አማራ ምናምን እያሉ ነበረ። አንዳንዴ ከዚህ እንደዚህ ሰው መሆን በቂ ነው እና በቤተሰብ በጓደኝነት አገሯን እንግዲህ ከዱባይ ወደ አውሮፓ ሊወስዷት እንግዲህ ሁሉም ነገር ተጨርሶላት ነው ያለ እንግዲህ በሌብል ሲናገሩ አንዳንዴ አያችሁ፣ በተጎዳችሁት ልክ በዛው ትካሳላችሁ። እች ልጅ ወደ ሌላ ሀገር የመሄድ እድል አብዛኛዎቹ ኤሮን ወስድ ይሻለን እያሏት ነው ያለ አብዛኛዎቹ አውሮፓ እንግዲህ እንደዚህ እያደረጓት፣ ሰፖርት እያረጓት እች ልጅ እንግዲህ ሁሉን ልብሱን ሽጣ ጨርሳለች። የማዳም ቅበሞች ገዝተዋት ጨርሳለች ማለት ነው እና እች ልጅ ደግሞ እንግዲህ ከዱባይ ወጣ ወደ ኢሮፕ ለመሄድ ፍላጎት አላት። የአውሮፓ ያሉት አሜሪካ ያሉት ዘመዶች እርዱ፣ እናንተ አካውንት ሽላኪ፣ ይህን ያህል ድረሃም፣ ልብሱን አንፈልግም፣ ይህን ያህል ድረሃም እያሉ እንግዲህ እህታችን ሲያበረታቷት ነበር። ይህን ወንድ እንግዲህ ወሽ መጡ ተቆርጧል ማለት ነው። እውነት ለመናገር አስባችሁታል። እንግዲህ ስንት አመት የሰራሽ ነው እንግዲህ ያው ጓደኛ ነኝ ባል ሆንሻለሁ ፍቅረኛ ሆንሻለሁ ብሎ በልቶ ሲጠፋ ያናዳል ማለት ነው። ያም ሆነ ምን እንግዲህ ለዚች ልጅ ፀሐይ ሲወጣ ነው። እግዚአብሔር አምላክ ፀሐይን አውጣላት።